ይሄ ነገር ሁናትን ብዬ አምኜ ልቅ አበል ቤተሰቦች አዎ ልክ ነው፣ ብዬ ይሄ ነገር ሁናትን ቡሩክ አድርጓል በል ምናልባት ልታደርግ ትችላለች። እሷ ሱሲ ልታደርግ ትችላለች። ይህቺ አይና ወጣ ሴት ስለሆነች ቡሩክን በእርግጠኝነት ስለምትፈልግ ቡሩክን ቡሩክ ጋ አብሮ መሆን ስለምትፈልግ ልታደርግ ትችላለች። ነገር ግን እርግጠኛ ሆኜ ቡሩክ ላይ አሁን ይሄ ነገር አድርጓል እውነትም እሷ ሄሚ ላይ እንደዚህ አይነት ነገር ጠቃሚ እንጃ። ለምሳሌ እንዴት አድርግ ላስረዳችሁ፣ ማለት ለማጎዳት ሄሚ አሁን ለምሳሌ እንደዚህ አድርጓል ከሆነ እውነትም አድርጎ ከሆነ ሄሚ ለጥቅም ብቻ እየፈለጋ፣ እቺ ደግሞ ሄሚ ሱሲ ለቁም ነገር እየፈለጋት ነው፣ ሄሚን እየተጠቀማት ነው እንላለን። ይሄ ነገር ደግሞ ቡሩክ እንደማያደርግ እኔ እርግጠኛ ነኝ፣ አያደርግም። ያደርጋል ብዬም ደግሞ እኔ እርግጠኛ ሆኜ ለመፈረድ አልፈልግም። ተረዳችሁኝ? አላቅም፣ ይሄ ፋይል ለምን እንደተዘጋጃ፣ ይሄ ነገር ለምን እንዲያደርጋ። አሁን ለምሳሌ እኔ ስልክ በስልኬ ላይ ለምሳሌ እኔ አሁን ለምሳሌ አንድ ስልክ ላይ አንድ ቴክስት ከጻፍኩ ሌላ ስልክ ላይ ማየት ወይም ሌላ ስልክ ላይ ሌላ ሰው እንደጻፈ አድርጌ ለማሳየት ማድረግ ይችላለሁኝ። ዘንድሮ ላይ ብዙ እንትን ብዙ እንትኖች አሉ። ቅንብር በቃ ፎቶ ቅንብር ምናምን አላቅም እንደዛው ማለት ነው። እና ይሄ ነገር ደግሞ ብሩክ እና ሄሚ ልጅነት ይዞ ቆም ብላችሁ ካላሰባችሁ እናንተን ይዞ ገደል እየሄደ ነው። አላቅም ይሄ ነገር እኛ ሁነት ነው። ሁነት አድርጋለ ብሩክ አድርጋለ ብዬ ለማወሰን ወይም አንቴ ላይ ለመፍረድ በፍሱም መሞከር ወይም ማውራት አልፈልግም። አላቅም ሰላም ሰላም፣ ውዶች እንደናችሁ? ባላችሁ ቦታ ሰላማችሁ ይብዛ። እንደናችሁ? እኔ ደህና ነኝ። እግዚአብሔር ተመሰግነኝ ይሁን እና ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኑልኝ። አሳብ አስተያየት ኮሜንት ላይ ጻፉ። ቪዲዮዬ ከተመቻችሁ ላይክ ሼር እያደረጋችሁ ቤተሰብ ሆኑልኝ። ይላችሁ ያለው ቤተሰቦቼ፣ ዛሬ እንካን የመጣው ከባድ ጉድ ነው። ከባድ የሚያስጠላው የሚያስጠላው እንትን ሁነት። ይሄ ነገር ብሩክ አድርጎ እና ሄሚና ቡሩኬ ለማለየት እንጂ ለሌላ ነገር አይደለምና እውነት ብሩክ ሄሚን ለማጎዳት ወይም ሄሚ ለጥቅም እየፈለጋት ነው ብዬ እኔ በፍጹም ሊፈልግ ወይም ላስብም ምንም ሊል አልችልም። ተረዳችሁኝ። እንዴት ነው እንዴት? ይሄ ነገር እኔ በፍጹም አላምንም። ሄሚና ብሩክ አሁንም ካልነቃችሁ ንቁ። ሰው እናንተ ጀርባ ላይ አስመስሎ ሌላ ነገር እያደረጉ ነው። ንቁ። ለምንድን ነው የማትነቁት? ምንድን ነው እናንተ? ሁሉም ልጅነት ነው እንደያዘው ሰው ልጅ እኮ አስራ አስራ አምስት እድሜ ላይ ያሉ ህጻን ልጅ ራሱ ሁሉም ነገር ያውቃል። ምንድን ነው እናንተ እንደም ህጻን ናችሁ? ህጻንነት ይዞ ነው ወይስ ምንድን ነው? እኔ ሊገበኝ ያልቻለ ነገር። ኪፉ እና ደጉ ለይታችሁ ማወቁ ትችላላችሁ እኮ። አሁን ለእናንተ ማን ነው መልካሙን የሚያስበው? ማን ነው ኪፉን የሚያስበው? ሰው ማን እንደሆነ ማወቅ ትችላላችሁ አደል። እንደ እንዴት ነው አሁን ይሄ ነገር እንዲፈጠር ይሄ ነገር እንዲሆን የፈለጋችሁት ወይም ይሄ ነገር እስኪሆን ድረስ ሰው ለምን እንደ ለምን እንደዚህ አይነት እንደሚራመድ እያወቃችሁ እናንተ ደሞ ስንት ጠላት እንዳለ እያወቃችሁ ዝም ብላችሁ። ብሩክ ደሞ አንተ ከሱ ራቅ ሲባል አልረቅም አልክ። እንደው አንደኛ ይሄ ነው። ሄሚ እንኳን ሊጠርጥር ማለት ማጠርጠሪ የምትችለው ነገር ቢኖር አንተ ከሱ አራቅም። ሁል ጊዜ ከሱ ጋ ነው፣ ሲጠራም ከሱ ጋ ነው፣ ሲደውልም ከሱ አንደኛ ነገር ልትጠረጥርና ምናልባት ይሁን ይችላል ወይ ልትል የምትችለው ነገር ቢኖር ይሄ ነው። ምክንያቱም አንተ ከሷ ጋር ነው ሁሌ። እንዴ ምንድን ነው ጉድ! ለምን ለምን ድረስ አረ ብሩክ ተውግን የምረኑ ሚሊክ ሄም እናንተ ተለይታችሁ ማየት እኛ አንፈልግም። ተረዳህኝ በእውነት እኛ አንፈልግም። በጣም ስለምደብር በጣም ስለሚያስጠላ እናንተ ተለያይታችሁ ማየት አልፈልግም። እንደ ይሄ ሴራ እስኪ ሴር ድረስ አንደኛ ይቺ ማቶን ሴት ለፕራንክ ብለ ጠራ። በዛ ላይ አሁን ህይወትክ ለመበጥ እስከዚህ ድረስ ዝም ብለ ከሷ ጋም ደሞ ተላጣጥፋችሁ የዞራችሁ ነው ብሩክ፣ የምረ ነው ምንድነው? ለምንድነው የማትነቀው አንተ? እንደ አሁንም ልጅነት ላይ ነው ወይ ምንም አታቀም? ምንም የዋይነት ይዞ ነው ነበር ሁለም የዋን የዋነ እንደ አራ የዋይነት ይበቃል ብራዘር። እንደ እንዴት ነው አልገባኝም። ምን እኮ የምረ ነው የምላችሁት እንዴት ነው ይሄ ነገር? እስቲ ገደል እስቲ ገቡ ድረስ ነው የምትጠብቁት? ሰው እኮ እናንተን ለማለየት ለብሶ ተነስቷል። ይሄ ስራ እናንተን ለመለየት ነው እንጂ ሌላ ነገር አስቦ አይደለም። አደ ሶ ስለዚህ እናንተ ለምንድን ነው ማትነቁት? ሁሌ የሆነ ችግር የተፈጠረ ቁጥር ችግር በቃ ትንጥዬ ችግር ይዛችሁ በቃ ሩቅ ነው የምትሄዱት። ሩቅ ማለት ነው አንዱ ለአንዱ ሸሊም አንዱ ኢሳት ከሆነ አንዱ ዋህዋ አይሆንም። ሁላችሁም ሁለታችሁም ኢሳት ናችሁ። ሁለታችሁም ኢልያኞች ናችሁ። አንተም ኢልያኛ ናት፣ እሷም ኢልያኛ ናት።

አላቅ ምን ለምን አልችልም? ምን ቡሩክ እኮ የእናት ልጅ ነው እንደዚህ አይነት ነገር ያደርጋል? ከሀይሚ ጋ ፊት ለፊት ሀይሚ ጋ ሁሉ ነገር እያሳለፈ ጀርባ ላይ ደግሞ ከሶሴ ጋር እያወራ ነው ሊባል ሌማን፣ እኔ በፍጹም አላምንም። ሀይሚዬ፣ እኔ አስጠንቅቅ እኔ አስረግጬ ላንቺ የምነግርሽ ነገር ቢኖር ይሄን ልጅ እንዳታምኝ። ከዚህች ልጅ ራቂ ራቂ። ሀይሚ ከእነሱ ጋር ቢዶም እንዳሰሪ ተይ አንደኛ እናንተ በየቀን እየመጣችሁ እየማታችሁ ቻናሉ እንደ ማለት ለማሳደግ ፈልጎ ነው። ሶ ለምን ዛሬ ካንቺ የራስ ቤት አልመጣሽም? ይሄንን ፈልጎ ነው። ሁለተኛ ደረጃ ለሞ አንቺ አንቺ እና ብሩኬ ለማላየት የተዘጋጀው ሴራ ነው ይሄ። ይሄን ይወቁ። መጀመሪያ እስቲ ቆም ብላችሁ አስቡ። ልጅነታችሁን ትይዛችሁ። እስቲ አሁን እናንተ ትልቅ ሰዎች ናችሁ እኮ እንዴ። ሁሌም ልጅነት ነው እንዴ ያለው እናንተ ውስጥ ላይ ህፃንነት ህፃን ራሱን እንኳን ያድጋል እንደ ምንድነ ሁሌም አታውቁም። እናንተ ህፃንናት አለ አለ አላለ ሰው ለእናንተ ክፉ የሚያስበው ሰው አታውቁም። መልካሙን የሚያስበው ሰው አታውቁም። እንደ ሁሉም ለእናንተ መልካም ነው እንደሚመስለው ዋይ አሁን ግን ቆም ብላችሁ ካላስባችሁ ሰው እናንተ ህይወት ላይ ቀስ ብሎ ማቶ ጓደኛ ወይም እናንተ ለጥሩ የሚያስብ ሰው የመሰለ ይዛችሁ ይዞ ገደል ነው የሚገባው። ተው ግን ቡሩክና ሃይሚ ኒቁ ኒቁ። እግዚአብሔር እናንተ ልጅነት ይይዟል። ሌላ አልችልም። እኔ ህፃን ነው ህፃን የሚባል ነገር ማንም ዘንድሮ ህፃን የለም። የምር ህፃን ልጅ ራሱ ሁሉ ነገር ላስብ ይቻላል ነው አስቲራማት ልጅ ራሱ ማለት ነው። እናንተ አሁን ለእናንተ ክፉ ማን ነው መልካም ማን ነው ብላችሁ ለይታችሁ ማወቅ ትችላላችሁ እንዴ? ማንን ጎ ጎደኛ ላይታችሁ አትይዙም እንዴ? ቡሩክ አንተ ራሱ አንተ ነው ማለት ነው ማለት ነው በቃ ህይወታችሁ እንደዛ ተባጥቢጦ እና እዚህ ጋ ይቀር ነው ማለት ነው። ቆም ብላችሁ ካላሰባችሁ፣ አንድ ሰው ሰነፍ ሆኖ አንድ ሰው ደግሞ ጥበበኛ መሆን አለባችሁ። ሁለታችሁም እንደ ጅል እየተራመዳችሁ እየተራመታችሁ እንደ ህፃንነት የምትራመዱት ከሆነ ህይወታችሁ ተባጥቢጦ ነው የሚቀረው። እግዚአብሔር ምስክሬ ነው። እን ለምንድ ነው ቆም ብላችሁ ማታስቡት? እን እንዴት ነው ነገር? ብሩክ ደግሞ አንቴም ደግሞ ካሷ ራቅ ሰው እንዲሁም የበለጠ እንደ ጠረጥር አታደርግ እንዴ?